እንደደለሱ፣ ይሁን ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን በኢየሱስ ነው። አዳኝ ሌላ የለም። ኢየሱስ ያድናል። አሜን። ስለ ምስጋና እግዚአብሔር አመስግኑት። ኢየሱስ ጌታ ነው። መዝሙረ መዝሙያ ዳዊት ምዕራፍ 63ን በጌታ በኢየሱስ ማነባለሁ። አምላኬ አምላኬ፣ ወዳንተ አንተ ወዳንተ እገሰግሳለሁ። ነፍሴ አንተን ተጠማች መንገድ እንዴት ናፈቀች! እንጨትና ውሃ በሌለበት በምድረ በዳ ኃይልንና ክብርን አይዘን እንዲሁም በመቅደሱ ኢየሱስ ጌታ ነው። ኢየሱስ ያድናል። ነፍሴ በቅቤና በስብ እንደምትጠግብ ትጠግባለች አለ። ምን ሲያደግ እግዚአብሔር ሲያመሰግን በምድረ በዳ ላይ ሆኖ በመካራ ውስጥ ሆኖ እግዚአብሔር ሲያመሰግን ነፍሱ ትጠግባለች። እናንተም እግዚአብሔር አመስግኑ።